በቡታጅራ ከተማ የሚገነባው ዘመናዊ ፍሳሽ ማጣሪያ ግንባታ ለማህበረሰቡ ከፍተኛ የሆነ ፋይዳ ያለው ነው ተባለም። ሰላም፣ ጤና ይስጥልኝ። እንደምን ቆይታችኋል? የዕለቱ መረጃ ይዤላችሁ መጥቻ ያለው ከመረጃዎቹ ጋር ሀሰን ሁሴን ነኝ። አብራችሁን ቆዩ። በምስራቅ ጉራጌ ዞን የቡታጅራ ከተማ ከንቲባና የከተማው ውሃና ፍሳሽ ባለስልጣን የቦርድ ሰብሳቢ አቶ አብዱ አህመድ ግንባታው ለከተማው ወሳኝና ከተማዋ ለኑሮ ለኢንቨስትመንት የበለጠ ተመራጭ እንድትሆን የሚያደርግ መሆኑን ገልጸዋል። ስራው በፍጥነት በማከናወን በተያዘለት ጊዜ በማጠናቀቅ የማህበረሰቡ ተጠቃሚነት ለማረጋገጥ በቅንጅት ይሰራለን ብለዋል። የሚገነባው ዘመናዊ ፍሳሽ ማጣሪያ ፕሮጀክት ለህዝቡ ከፍተኛ ፋይዳ የሚኖረው እንደሚሆን የቡታጅራ ከተማ ውሃና ፍሳሽ ባለስልጣን ዋና ስራ አስኪያጅ ኢንጂነር ሰይዳማን ገልጸዋል። በምስራቅ ጉራጌ ዞን ቡታጅራ ከተማ በ544 ሚሊዮን በ499 ሺህ ብር የሚገነባው ይህ ፕሮጀክት ተገንብቶ ሲጠናቀቅ ለ3850 ህዝብ አገልግሎት መስጠት የሚያስችል ዘመናዊ የፍሳሽ ማጣሪያ ግንባታ ማስጀመሪያ የመሰራት ድንጋይ መርሃግብር ተቀምጧል። በሥነ ስርዓቱ ላይ የፌዴራል፣ የክልል፣ የዞንና የከተማ ከፍተኛ የመንግስት የሥራ ኃላፊዎችም የከተማ ጽዳትና ውበት ሽፋን የሚያሳድግ የጤና ሽፋን የሚያሻሽልና ኢኮኖሚያዊ ጠቀሜታ ያለው ፕሮጀክት እንደሆነም ተገልጿል። በዕለቱ የቡታጅራ ከተማ ውሃና ፍሳሽ ባለስልጣን ዋና ስራ አስኪያጅ ኢንጂነር ሳይዳማን ፕሮጀክቱ በአንድ ዓመት የውል ጊዜ እንደሚጠናቀቅና ኦፕሬሽንና ኦፕሬሽንና ሜንቴናንስ በመስራት በሁለት ዓመት ጊዜ ውስጥ የሚጠናቀቅ እንደሆነም ተናግረዋል። ፕሮጀክቱ 385 ሺህ ሕዝብ አገልግሎት መስጠት የሚያስችል ለከተማዋ ዘርፈ ብዙ ፋይዳ ያለው እንደሚሆንም ገልጸዋል። ስራ አስኪያጁ ለፌዴራል ውሃና ኢነርጂ ሚኒስቴር ለክልል ውሃ ቢሮ ለምስራቅ ጉራጌ ዞን አስተዳደርና ለዞን ውሃ መምሪያ ለቡታጅራ ከተማ አስተዳደርና ለከተማ ውሃና ፍሳሽ ባለስልጣን ሰራተኞች ከንቲባቱ አብዱ አህመድና ኢንጂነር ሳይድ አማን ምስጋና አቅርበዋል።